አትሸበሩ፣ በማስተዋል ኑሩ፣ እውነቱን መርምሩ። ወደ እግዚአብሔር ቀርበን መልካሙን አድርገን መልካም እየሰራን ለመኖር ያብቃል። ሰላም፣ ጤና ይስጥልኝ ውድ ኢትዮጵያውያን፣ የዛሪስጣ ላብ ቤተሰቦች በመላው ዓለም የምትገኙ እህት ወንድሞቼ በሙሉ በሎል እግዚአብሔር ስም እንደምሰነበታችሁ፣ እንዴት ናችሁ? ሁሉ መልካም ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። እኔ እግዚአብሔር ይመስገን ደህና ነኝ። መድህን ያለም ክብር ምስጋና የደረሰው አብይ ጾም እንዴት ይዟችኋል? ባላችሁበት ሁሉ መልካም ነው? በቤተሰብ ጋር ሰላም ናችሁ? በፍቅር በሰላም ሆናችሁ ነው እየጾማችሁ ያለው? እንደዚህ ስለሆነ የሚጾመው እግዚአብሔር አምላክ በመተሳሰብ በአንድነት ጹመን ለብርሃነ ትንሣኤ እንድንደርስ መልካም ፈቃዱ ይሆንልን። እናም ውድ እህት ወንድሞቼ የዘ አርስታ ላብ ቤተሰቦች በተለያየ ዓለም ያላችሁት ወንድሞቼ ከማህበራዊ ሚዲያ ትንሽ ራቅ ብያለሁ። ኔትወርክም ብዙም የለም። ወጣም ስለምን ስለማይመች ነው። ዛሬ ተመልሼ መጥቻለሁ ማለት ነው። እናም የመጣውበት ርዕስ ደግሞ አትሸበሩ በማስተዋል ኑሩ በሚል ርዕስ የመጣው ማለት ነው። ስለዚህ እስከ መጨረሻው አብራችሁኝ ቆዩ። ወቅታዊ የሆነ መልእክት ታገኛላችሁ። የሚያሸብሩን ነገር እንዴት ማስወገድ እንዳለብን፣ በጥርጣሬ የተሰቃየው ውስጣችንን ሰላም እንዴት እንደምንሰጠው ከእግዚአብሔር ጋር እንዴት እንደምንገናኝ እንደ እግዚአብሔር መልካም ፈቃድ የምንማማር የምንነጋገር ይሆናል ማለት ነው። ስለዚህ እናንተ ደግሞ እስከ መጨረሻው በትዕግስት አብራችሁኝ ቆዩ። መጨረሻ ላይ እንደተለመደው ጥሩ የሆነ መልእክት ስላለን በብይ ጾም ብዙ ስራ እየሰራን ስለሆነ የሚሆንላችሁት ወንድሞች፣ መጨረሻ ላይ አድራሻ አስቀምጥላችኋለሁ በዛ መሳተፍ ትችላላችሁ ማለት ነው። እስከዛ ድረስ ግን ወደ መልእክታችን እንሄድ። አትሸበሩ አሁን ዓለም የሽብር ዓለም ከሆነች ቆይቷል። ብዙ ነገርም ብዙ መጥፎ ነገርም የሚያሳዝን ነገርም እናንተ መስማት ከጀመራችሁ ሁላችን ማየትና መስማት ከጀመርን ሰነባብተናል። ድሮ በጆሯችን እንሰማው የነበረውን ዛሬ ግን በዓይናችን እያየ ነው። ትንቢቱ በእኛ ዘመን እየተፈጸመ እያየን ማመንና መረዳት ማስተዋል ደግሞ አቅቶን በመቅበዝበዝ ውስጥ ያለን ሰዎች ሆነናል። ታዲያ እግዚአብሔር ደግሞ ከእንደዚህ ያለ መዓት ከእንደዚህ ያለ መከራ እንዲያሳልፈን እንዲያድነን በምረቱ እንዲታደገን ቸርነቱና አደራየው እንዳይለየን፣ ወደ እግዚአብሔር እንዴት መቅረብ ነው ያለብና፣ መሸበር አይደለም መፍራት አይደለም። አሁን ለምሳሌ አሸባሪዎች ከሚያሸብሩት በላይ ብዙ እኛ ራሳችን የምናሸብረው ይበልጣል። በቀቢጸ ተስፋ መውደቅ የሽብር ውጤቱ ተስፋ መቁረጥ ነው። የእምነት ውጤቱ ደግሞ በሽብር መካከል መጽናት ነው። ሁከት ባለበት፣ አስመሳዮች በበዙበት፣ ውሸት በገነነበት በዚህ ዓለም ውስጥ ጸንቶ የሚኖር ከእግዚአብሔር ጋር ያለ እግዚአብሔር የረዳው እግዚአብሔር ልቡን ያጸናለት ሰው ካልሆነ በስተቀር የማይሰበር የማይሰናከል የለም። እውነቱ ነው የምላችሁ። በዚያውም ልክ ደግሞ ዳዊት እንዳለ ሰባት ጊዜ ወድቀው ሰባት ጊዜ የሚነሱ አሉ እየወደቁ እግዚአብሔር የሚያነሳቸው እግዚአብሔር እንደሚያነሳቸውም ተስፋ ያደረጉ ስጋ አሸንፏቸው ቢወድቁ እንኳን የእግዚአብሔርን ተስፋ ፈጽሞ የማይረሱና የማይዘነጉ፣ በኃጢአታቸው እያነቡ የሚነሱ ብፁዓን ደጋግሰዎች አሉ። የሰው ልጅ ወደ መሬት ሲመጣ መሬት አሚኬላ የበዛባት እሾህ የበዛባት ናት። ያ ማለት መሬት ውስጥ ምቾትን በቃ ፏ ብሎ መኖርን በሰላም መኖርን የሚመኝ ሰው ካለ ተሳስቷል። ወይም በሳይንስ እንደሚባለው ሌላ ፕላኔት ፈልጎ ማግኘትና ከዛ መኖር ይኖርበታል ማለት ነው። ምክንያቱም ይች መሬት ማለት የቅጣት ምድር ናት። የሰው ልጅ ሲኖር ጥሮ ግሮ በላቡ የሚበላባት፣ ሲራመድ እንቅፋትና እሾህ እንዳያጠው ሆኖ የሚኖርባት ምድር ናት። ይሄ ማለት ደግሞ በሕይወታችን፣ በስራችን፣ በትዳራችን በተለያየ ነገር እያንዳንዱ መሰናክል አለው ማለት ነው። እንደውም ከዚህ ጋር እኔ ልነግራችሁ የሚፈልገው ምንድን ነው? እየሄዳችሁ ባላችሁበት መንገድ በጣም ምቾት ከበዛበት፣ በጣም ሰላማዊ ከሆነ ተጠንቀቁ። የሆነ በቃ ማትወጡት መዓት እየመጣ ነው ማለት ነው። መሬት ላይ ሆኖ ምቾት ብሎ ነገር የለም። በጽድቅ መንገዱ ላንሄድ እንችላለን እንጂ እንደው ተሳካላቸው የምንላቸው እግዚአብሔርን አስቀይመው ሰውን በድለው በክፉ መንገድ ብሌነር የሆኑትን ባለሀብቶች እንኳን ብታያቸው ሲያግመተምቱ ነው የሚውሉት፣ ሲያግመተምቱ ነው የሚያድሩት። ምቾት የላቸውም። ይሄ የመሬት ግብር ነው የሚኖሩት ሰዎችም የሚቀበሉት ሀብታቸው ነው። ነገር ግን በዚህች መሰናክልና ሽብር በበዛባት ማስተዋል በጎደለበት ስቃይ በገነነበት መሬት ውስጥ እግዚአብሔርን ተስፋ አድርጎ ከሚያልፈው ዓለም ይልቅ የማያልፈውን ዓለም፣ ከሚጠፋው መብራት ይልቅ እውነተኛውም ብርሃን የሚፈልግ ሰው ግን ጸንቶ ይኖራል። አሸባሪዎች የሚባሉት ዓለምን ያጠፋል የሚባለው መሳሪያ ማንም ሰው አይቋቋማቸውም የተባሉ ጠላቶች ሲነሱበት እግዚአብሔርን ገንዘብ ያደረገ ሰው ልቡ ደጭ አይልበትም፣ አይደነግጥም። ታዲያ ዲያብሎስ ደግሞ በግልጽ ሁሌም ሰዎችን ፈትኖ አያውቅም። ሰዎችን ግልጽ ፊት ለፊት መጥቶ እንደዚህ ብሎ ያቅም በሰዎች ላይ ሰፍሮ ሰዎችን ጋልቦ ይመጣና በምንወዳቸው በምናውቃቸው ሰዎች ላይ ፈተና ያመጣብናል እኛ ከራሳችን ጋር እንድንጣላ ያደርጉናል በጎ መልካም በሰራን ቁጥር የሚገፉን የሚያጋፉን የሚበድሉን ይበልጣሉ ይበዛሉ ስለዚህ ይሄ በሚሆንበት ጊዜ ይሄ በሚሆንበት ሰዓት እኛ እንድናደርግ መልካም እንድንሰራ እግዚአብሔር ስለፈቀደና እንድናደርግ ስለረዳን አደረግንላቸው እንጂ ከነሱ ውለት አንፈልገን ከሆነ የሆነ ነገር የምናደርገው ጉቦ እየከፈልን ነው ማለት ነው። ያ ሊሆን አይገባም። ግን እግዚአብሔር ከሰጠን ስንሰጥ ያለን ይባረክልናል። ያላሰብነውን ጸጋና በረከትም እናገኛለን። ይህም የሚሆነው በእምነት ያለመጠራጠር በእውነት ያለሐሰት ሲሆን ብቻ ነው። እናም አሁን በሚዲያው በሃይማኖት በፖለቲካም በተለያየ ነገርም ሆሆ ሆ ይባላል። አድርስ አዲስ ርዕስ ሲመጣ አንዱን ርዕስ ሁሉም ሚዲያዎች ይዙታል። ሁሉም እያንዳንዱ ቻናል ያለው ሰው ይዘዋል። ስራቸው ስለሆነ እኔ በዚህ ተቃውሞ የለኝም። ግን አካሄዳችን አጥርተን፣ መንገዳችን አጽንተን ሰው ላይ መደገፍ የለብንም። ሁል ጊዜ እንደምላችሁ እህት ወንድሞቼ ልንደገፍ የሚገባው ልውለ ባህሪ እግዚአብሔርን እናቱንም መብርሃንን ቅዱሳን ወገኖቻችንን ነው እንጂ ሰውን እነገሌ እነገሌ ብለን እንደ ኳስ ደጋፊ ልንተራመስና ልንታመስ አይገባም። ይህም የክርስትና ሕይወት አይደለም። በፍሬያቸው መልካም የሆኑትን እውነተኛ አስተምህሮ ያላቸውን መምህራን ወንድሞች አባቶች መከተል፣ ልክ የሆነ ለእኛ የሚጠቅም ነገር የሚያስተላልፉትን እህት ወንድሞች ማዳመጥ፣ የማይጠቅመውን ነገር ደግሞ ከኛ ማራቅ። የመጀመሪያው አሸባሪው ራሳችን ስንሆን ለራሳችን፣ ከዛ ቀጥሎ ደግሞ በእጃችን የያዝነው ስልክ ነው። አሸባሪው ራሳችንን እግዚአብሔር እንዲያጸናን ማስተዋሉ እንዲያድለን መጸለይ፣ መስገድ ግንባራችንን መሬት እያስነካን በመቅደሱ ፊት፣ በቅዱሳን ስዕላት ፊት ምንም ባይኖር ካጠገባችን፣ ፊታችን ወደ ምሥራቅ መልሰን እንዲህ ብናደርግ አባቶቻችን የሄዱበት መንገድ ስለሆነ አባቶቻችንን ጸሎታቸውን የሰማ እግዚአብሔር፣ እናቶቻችንን ጸሎታቸውን የሰማ እግዚአብሔር የእኛንም ጸሎት ይሰማናል፣ ጩኸታችንን ያዳምጠዋል፣ መልስ ይሰጠናል እና በዚህ በዛ እንደዚህ ሆነ፣ በዚህ እንደዚህ ሆነ። አትሸበሩ። በኢትዮጵያ እውነቱን የምነግራችሁ በዚህ አጣዬ የሸዋሮ ቢት ኬሚሲ አካባቢ ተነስታችሁ በጅማ በወለጋ የክርስቲያን ማጭድ ሰማዕታት የሚሆኑበት ማጭድ ተዘጋጅቷል። እነዚህ ቦታዎች ታቅደው ስለቶቹ ተዘጋጅተው ሰዎቹ ተመርጠው ቁጭ ብሎ ነው ያሉት። ከዚህ አካባቢ ያላችሁ ክርስቲያኖች የምትፈሩ ከሆነ ይህንን መልእክት በጣም አጋሯቸው። የምትፈሩ ሽሹ። እግዚአብሔርን ገንዘብ አድርጋችሁ የክርስቶስ ሙሽራ ለመሆን ፈቃደኛ የሆናችሁ እግዚአብሔር የረዳችሁ ደግሞ ጠብቁት በትግስት እኔ አላገኘውም። ፈሪ ነኝ፣ ደካማ ነኝ፣ ኃጢአቴም ብዙ ስለሆነ ለእሱ አያበቃምኝም እንጂ ቢያበቃኝ የዚህን ሙሽራነት ባገኘው የእውነት ፈቃዴ ነው። ማለት መታደል ስለሆነ፣ እናም በዚህ መካከል እንደተለመደው የውሸት ስምም ሊኖር ይችላል። እነሱም ራሳቸው ማርክ ባደረጉት መንገድ ሊሆን ይችላል የሚያጠቁት አይታወቅም። ግን ክርስቲያኖቹን የሚያርዷቸው የሚገሏቸው ሰዎች ተዘጋጅተዋል፣ እየጠበቁ ነው ያሉት። ሰማዕታት የሚሆኑትም ሳያውቁት እግዚአብሔር ለሙሽራነት ያዘጋጃቸው አሉ። ታዲያ በዚህ ጊዜ በሃይማኖት መስዋዕት መሆን ማለት ክብር ነው፣ ጌጥ ነው። እንደውም ዛሬ ነው እንጂ የእኛ ዘመን ስሙን እየለወጠ ሃይማኖቱ እንዲመስል የሚያደርግ የድሮ ሰማዕታት እኔ ክርስቲያን ነኝ እያሉ የሚያርዱት ካዲያን ሲመጡ መንገድ ላይ የወጡ ነበር። ወታደሮቹ እኔ እኮ ክርስቲያን ነኝ እያሉ ይሉ ነበረ። ዛሬ በኛ ውጭ ላይ ከሚያርዱን ይልቅ ውስጥ ለእኛን መስለው የሚበጠብጡን ብዙዎች ስለሆኑ እግዚአብሔር ውስጥ ላይ ያሉትን በጥባጮች እንዲያወጣልን፣ እንዲጠርግልን እግዚአብሔር ለእኛም ልቡነውን እና ማስተዋሉን እንዲሰጠን ከመቅበዝበዝ ከመዋተት እንዲታደገን በንስሐ ወደ እግዚአብሔር መመለስ ማልቀስና ማንባት መልካሙን ማድረግ መቻል አለብን። ሰማዕታት የክርስቶስ ሙሽራ ናቸው። ከሰማይ ማንም ሊሰጠው የማይችለውን የክብር አክሊል ይቀበላሉ። እነሱ ብቻ ሳይሆኑ ሰማዕታትን የረዳ ውሃ ሲጠማቸው ያጠጣ፣ መንገድ ያሳያቸው፣ ሲርባቸው ያበላ ሁሉ የሰማዕታትን ዋጋ ያገኛል። ዛሬም ከሞቱ በኋላ ቅዱሳን አሉ አደለ? እነ ተክለ ሃይማኖት፣ እነ ቅዱስ ጊዮርጊስ፣ እነ ቅድስት አርሴማ፣ እነ ቅድስት ፍቅርተ ክርስቶስ፣ እነ ቅድስት ክርስቶስ ሰምራ፣ ጴጥሮስ ወጳውሎስ፣ ሌሎችም ሰማዕታት፣ ጻድቃን፣ መነኮሳት፣ ደናግላሉ ቃል ኪዳን የተሰጣቸው በሰማይ መላእክት አሉ። በእነሱ ስም እግዚአብሔርን አምኖ ለሚያደርግ ሁሉ እግዚአብሔር አክብሮ በሰጣቸው ቃል ኪዳን መሰረት የእግዚአብሔር ረድኤት የእነሱን ጥበቃ የለየው። ሰማዕታትን የሚወድ ህዝብ ያለበት ሀገር ክፉ መንግስት ክፉ መሪ ሲመጣ ሰማዕት ሆኖ የሚታደገውን አርበኛ እግዚአብሔር ያስነሳለታል። መላእክትን የሚዘክርና መላእክትን የሚማፀን ህዝብ እስራኤላውያንን ቅዱስ ሚካኤል እየመራ ከምድረ በዳ አውጥቶ ለርስት እንዳበቃቸው፣ ፈርዖንን አጥፍቶ እነሱን እንደጠበቃቸው፣ የኤርትራን ባህር ከፍሎ እነሱን አሻግሮ ፈርዖንን እንዳሰጠመው ዛሬም መላእክትን የሚታመኑ በመላእክት የሚያምኑ ክርስቲያኖች ክፉ ፈርዖን ጥላት የተባለን መሪ አጥፍቶ ደግ የተባለ እረኛን ሙሴን የመሰለ መሪ እግዚአብሔር ይሰጣቸዋል። ያ ጊዜ ይሆናል ለውጥ የሚሆነው በሰው በመሪዎች ብቻ አይደለም፣ በምድሪቱም ይሆናል። በምድሪቱ ማለት ከመሬት አከፋፈል እስከ አሰፋፈር ድረስ ሰላማዊ የሆነ አሰፋፈር ይኖረናል ማለት ነው። ስለዚህ ይሄ ደግሞ ተስፋ ነው። ተስፋ ደግሞ ነገ ነው። ትክክለኛው ተስፋ ላይ ለመድረስ ደግሞ ዛሬን በእውነት መኖር ነው። የዛሬውን መታከት፣ ብስጭት፣ ማጉረምረምና ማግመትመት መግፋትና መጋፋት ማጋፋትና ሌላኛውንም እርስ በርስ ማናከስ የሚባለውን የተንኮል ሴራ መተው መቻል አለብን። ነፃ የሚያወጣን እግዚአብሔር ነው፤ አሸባሪዎቹ አይደሉም። አሸባሪ ስልህ አባቶች ያላሉትን ራሳቸው ጨምረው ቀን ቆጥረው እየተናገሩ ሕዝቡን ያምታቱት በተስፋ መቁረጥ ውስጥ የከተቱት ብዙዎች አሉ። ያው እንግዲህ ማስጠንቀቂያ ላይ ነው ያለ የነ ቻናል እስካለ ድረስ ቪዲዮ አቀርብላችኋለሁ እንደ እግዚአብሔር ፈቃድ። እስከዛ ድረስ ግን ለማረጋገጥ ከፈለጋችሁ ይሄ ቻናል ከተከፈተ ጊዜ አንስቶ የለቀኳቸውን ቪዲዮ ማየት ትችላላችሁ። የሰማሁትን ሳልጨምር እነግራችኋለሁ። የምነግራችሁም ለሚዲያ ብቁ የሆነውን አማርኛ፣ ለሚዲያ ለዩቲዩብ የሚሆነውን በሚዲያ የሚነገረውን ነው እንጂ ሁሉንም ዘርግፌ አላወራላችሁም፣ አልጽፍላችሁም። ዛሬም ነገም እንደዚህ ነው የምኖረው። ብናገረው በራሴ ላይ መዓት የሚያመጣ ምስጢር አለ። ደግሞም ልነግረው የሚገባውም ሰው አለ። ያ ደግሞ በሚዲያ አይደለም፣ በስልክም ላይሆን ይችላል። ቁጭ ብለን እግዚአብሔር ፈቅዶለት እርስ በርስ ሲገናኝ የሰው ልጅ ከአጠገብ ተቀምጦ ብዙ የሚወያየው የሚካፈለው ምስጢር አለ። የዚያን ጊዜ እንደ እግዚአብሔር ፈቃድ እንደ ስላሴ ፈቃድ የምንነጋገር ይሆናል። በተረፈ ግን ወደ ርእሴ ልመለስና አትሸበሩ፣ በማስተዋል ኑሩ። አዎ በቤተ ክርስቲያኒቱ፣ በፖለቲካው፣ በተለያየ ነገር፣ በገዳማቱ፣ በምኑም አሁን ባለውም እንቅስቃሴ ብዙ ናላ የሚያዞር በተለይ መልካም የሆናችሁ ክርስቲያኖች የተወንድሞችን የሚፈትን ነገር ታያላችሁ። እናንተ ለምታደርጉት ነገር ያለመጠራጠር አድርጉ። ዋጋችሁ አይቀርባችሁ። በምትጠራጠሩበት ቦታ ላይ አንድም ነገር ብታደርጉ ዋጋ ስለማታገኙበት አትድከሙ፣ አትሞክሩት። ባመናችሁበት ነገር ግን አድርጉት። ያመናችሁትን ነገር እግዚአብሔር እጽፍ ድርብ አድርጎ ይሰጣቸዋል። ደግሞ እንደገና መድረስ ስላለበት ቦታ እንዲዳረስ ብታደርጉ ጥሩ ነው። ከዛ ውጭ ደግሞ ጸልዩ። ይች ጾም እስከምታበቃ ድረስ በምትችሉት ውዳሴ ማርያም መዝሙረ ዳዊት እየደገማችሁ አሳልፉት። የሚሆንላችሁ ሃያም ሃያ አንድም አርባም ስልሳ አራትም የሚሆንላችሁን እየሰገዳችሁ ወደ ስራ ቦታችሁ ግቡ። ከቤታችሁ በረከት ላይኖር ይችላል። ገንዘባችሁ የሚበዘበዝበት ይበዛል። ያ ብቻ አይደለም ከምታገኙት በላይም በየቦታው ብዙ ችግር እንደሚመጣባቸው አውቃለሁት። ወንድሞች ልክ እኔ ገዳማትን እርዱልኝ፣ አባቶችን እርዱልኝ፣ እናቶችን እርዱልኝ ያልኩ እንደምጠይቃችሁ ብዙ ነገር አለ አውቃለሁ እኔ እናንተን ስጠይቃችሁ የማልሳቀቅ እንዳይመስላችሁ። በተለይ በፊት በፊት እግዚአብሔር የፈቀደው ነው የሚሆን ብዬል ነበር። አሁን ላይ ግን እናንተ አላችሁበት ሀገር ላይ ያለውን ስቃይ እያየሁ ስለሆነ እዚህ ጋር ብዙ ነገር ቢያደርግም የምታገኙት በረከት ዘላለማዊው እና እውነተኛ ቦታ ላይ የሚደርስ ነገር ቢሆንም ነት ወንድሞቼ፣ ግን ደግሞ እናንተ ኑሯችሁ አልነፈጋችሁም በየቦታው እጃችሁ እንዲዘረጋ ስለተጠየቃችሁ ነው እና በዚህም ቦታ ላይ የምታደርጉት ደግሞ እግዚአብሔር ሲፈቅድ ነው። እግዚአብሔር መልካም ፈቃዱ እንዲሆን ደግሞ እናንተ መጸለይ መቻል አለባችሁ። እግዚአብሔር ያልፈቀደው ነገር ጥሩ ስለማይሆን ማለት ነው። እግዚአብሔር የፈቀደው ነገር ግን መልካምና በጎ ስለሆነ መልካም በሆነው ነገር ተሳትፋችሁ መልካም የሆነ በረከት እንድታገኙ እንድናገኝ እግዚአብሔር መልካም ፈቃዱ ይሁንልን። እዛ ውጭ በዛ በሚያወሩት በዚህ በሚሉት በዛ ይሆናል በሚሉት እንግዲህ አሁን የነገርኳችሁ ቦታ ላይ ያላችሁ ክርስቲያኖች ቦታውን እዛ አካባቢ ያላችሁ ክርስቲያኖች ሰማዕት ለመሆን ተዘጋጁ። ይሄ ምንም አትሽሹ፣ ተዘጋጁ። ምክንያቱም እናንተ የምትከብሩትን ክብረት እኔ አላገኘሁም፣ እናንተ ናችሁ የምታገኙት። ምናልባት ግን አንድ እውነት አለ። በሃይማኖታችሁ ሰማዕት ስትሆኑ ያኔ የምትቀበሉበትን ክብር ስታዩ፣ ይህን ድምፅ ከሰማችሁ ያን ጊዜ አትርሱኝ፣ ቢያንስ አንዲት አቡነ ዘበሰማይ አድርገምልኝ። እዛ ውጭ ሌሎቻችሁ ደግሞ መሸበር ሳይሆን የለሃይማኖት ክብር ነው። ይቺ ጊዜ እስከምታልፍ ድረስ አስመሳዮቹ ብዙ ነገር ያደርጋሉ። ሌላው እግዚአብሔር ከረዳኝ መንገድ ላይ ስለቆመው ጦርነት ኢትዮጵያን ለመውረድ ስለተዘጋጀው ና እንዴት እንደሚመለስ ስላለው መፍትሄ ከአባቶች የሰማሁት ነገር ስላለ ስለሱ በደንብ የማጫወታችሁ ይሆናል። በደንብ በጸሎት አግዙኝ እናንተም እግዚአብሔር ይርዳኝ። እኔም ብዝም ሰሞኑን በጣም ቁስቁስ ብዬ ነው የሰነበትኩት። አሁንም ራሱ ብዝም አይደለውም አልለቀቀኝ ሙሉ በሙሉ ያዝ አድርጎ የነበር የሰነበተ ትንሽ ሙቀቱ የሚሆን አላቅም አመም አደረገኝና እግዚአብሔር ይመስገን ደህና ነኝ። ያው ይህንን መልእክት ለማ እናንተ ለማስተላለፍ ነው እና እንደ እግዚአብሔር ፈቃድ እንደዚህም ብዬ ቢሆን በ በዚሁ ሁለት ሶስት ቀን ይወጣለው ከዛ በኋላ ደግሞ ወደ ተለያየ ቦታ ሄዳለው። አንዲት እህታችን ጋር የተጫወትኩ ጨወታለን ሌሎችም ጋር የምንነጋግረዋለን እና የሚሆንላችሁት ወንድሞቼ፣ ደርሼ እንደተመለስኩ ወደ ተለያዩ ገዳማት ስለመሄድ የሚሆንላችሁ ካላችሁ በተለመደው አካውንት መሳተፍ ትችላላችሁ። እናም በዋትሳፕ ቴሌግራም፣ እና ቫይቨር ላይ ደግሞ መጽሐፍ ስማችሁን እንድታስቀምጡልኝ ደረሰኝም ላኩልኝ። የት ወንድሞቼ እዛ እናንተም ተካፍላችሁ የምትችሉትን ያደረጋችሁትን በረከት አባቶች ጋር ሲደርስ ገዳም ላይም ቢሆን ግለሰብም ላይ ቢሆን በጸሎት የሚተጉ አባቶች ላይ የእናንተ እናንተ አንድ ልብስ ስትገዙላቸው እነሱ ደግሞ አንዲት ሰላም ለኪ ይሰጧቸዋል። የእናንተ ስጦታ እግዚአብሔር ከሰጣችሁ ገንዘብ ለእነሱ ማካፈል ነው። የእነሱ ስጦታ ደግሞ እግዚአብሔር በሰጣቸው ሥልጣንና ወደ እግዚአብሔር በሚገዙበት ከእግዚአብሔር ጋር በሚገናኙበት ጸሎተ ማርያም እናንተን ማሰብ ነው። የክርስቲያን አባቶች ስርዓት ክርስቲያኑን በጸሎት ማሰብ እናንተን ብቻ ሳይሆን አባቶቻችን ንጹሐን ስለሆኑ ያላደረገውንም ከጨለማ ወደ ብርሃን እንዲመልሰው፣ ካለማመን ወደ ማመን እንዲመልሰው ነው የሚጸልዩት። ለሁሉ ለታመኑትና ለታወቁት ስም ስላላቸው የቤተክርስቲያን ልጆች ስለሆኑ የክርስትና ስም ስላላቸው በስማቸው ለይተው ይጸልዩላቸዋል። ማለት ለምን ስለምታውቃቸው፣ እናንተም ስለምታውቋቸው። ስለዚህ ያ ደግሞ እናንተን ከሰማይ መቅሰፍት ከምድር መዓት ይታደጋል ማለት ነው። እግዚአብሔር አምላክ በምሕረቱ ከክፉ ነገር ይሰውረን፣ ሽብር ውከቱን አስወግዶ ሰላማዊ ከሆነ ጊዜ ያድርሰን። መጽደቅ የምትፈልጉት ወንድሞች፣ የመጨረሻ እንድጥቅስ አንብላችሁና የዛሬውን ቪዲዮ እንጨርሳለሁ። መጽደቅ ትፈልጋላችሁ? እግዚአብሔር ኃጢአታችሁ እንዲያስተሰርላችሁ ትፈልጋላችሁ? እንግዳስ አንድ ነገር ልንገራችሁ። የሚንቀለቀል የምትነድ እሳት ውሃ ያጠፋታል፣ ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚስነካከልበትም ጊዜ መጠጊያን ያገኛል። እናንተ አሁን እየለፋችሁ አባቶችን ስትረዱ ለቤተ ክርስቲያን አስራት በኩራት ስታወጡ ሜዳ ላይ የሚቀር ይመስላችኋል። እመኑኝ ታገኙታላችሁ። ያመናችሁት ሰው ሲከዳችሁ፣ ጨለማው ሲጨልምባችሁ ብርሃን ስጣቱ ቀኑ ሲጨልምባችሁ፣ መልካም ያደረጋችሁት ስራ፣ በእናንተም በልጆቻችሁም ላይ ያን ጊዜ ይደርሳል። እግዚአብሔር ያስበዋል። ላለ አሁን እኮ ስታደርጉት ምንም ላይመስላችሁ ይችላል። ለዚያ እኮ ነው ዋጋ ስላላት እኮ ነው የምታደርጓት መልካም ነገር ትንሽም ብትሆን በረከት ስለምታሰጥ ነገም በተስፋ ስለምታኖር ያችን የሚያውቅ ዲያብሎስ በምናውቃቸውም በማናውቃቸውም ሰዎች ላይ ፈረስ አድርጎ ጋልቧቸው ይመጣና ሲያበቃ በጥርጣሬ ወጥመድ ውስጥ እንድንወድቅ ያደርጋል። የዛን ጊዜ እኛ ስንጠራጠር ደግሞ ዲያብሎስ ደስ ይለዋል፣ እግዚአብሔር ደግሞ ይከፈዋል። ምክንያቱም መጠራጠር ማለት የክህደት የመጀመሪያው መንገድ ስለሆነ ማለት ነው እና በእምነት ልናደርግ ይገባል ላለው። በተረፈ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዝዕል በረዲ ፈጠነው ነበርኩ። እናም ይህ ቪዲዮ ለሁሉም እንዲዳረስ እንድታጋሩልኝ ስል በትትና ጠይቃለሁ። የምትሳተፉበትን አካውንት ልገራችሁ እዚህም ቪዲዮ ላይም ስላለ በምታዩት ጽፌላችኋለሁ። 1255518 ኢትዮጵያ ንግድ ባንክ የአቢሲኒያ ባንክም አስቀምጥላችኋለሁ በሱም ማስገባት ትችላላችሁ ማለት ነው። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክሳዊ ተዋህዶ ሊጠብቅልን ነው። አብራችን ስለቆያችሁ በድጋሚ ላመሰግናችሁ ወዳለው ሰላም ሆኑልኝ። ደህና ቆዩልኝ።